አደይ እንግዲህ መከራው ሲበዛባት መንገድ ላይ እንግዲህ ራሷን አዙሯት ስታወርቃ ነበር። በዛን ሰዓት ግን ይሄን አጋጣሚ ተጠቅሞ ዳይመንድ አሁንም ቢሆን ትናንት በውሸትና በገንዘብ አሳልፎ ለፍቅር እንደሰጣት ዛሬም አሳልፎ ለጓደኛው ሰጥቷታል። በጣም ያሳዝናል ማለት ነው። እና እንግዲህ አደይ በጣም አሳዛኝ ድራማ ነው። እንዲሁም አስተማሪ ነው። በሰው ቤት ተቀጥራ እየሰራች በሁለት እንግዲህ ወንዶች ተፈቅራ እህትየዋ ግን የእሷን አንዱን አፍቃሪ በማፍቀሯ ነው እንግዲህ እዛ ቤት ውስጥ አላስቀምጣት ያለችው ማለት ነው። በዚህ የተነሳ አደይ መከራዋን እያየች ነው። አደይ ግን የምታውቀው ነገር የላትም ከሁለቱም ፍቅር የላትም ማለት ነው። ሆኖም ግን በዚህ ስራ ውስጥ ገብታ እየተቀጣች ትገኛለች በማታውቀው ነገር እና እንግዲህ አደይክ የሁለት ወር ደመወዝ ከሶስት ሳምንት እንዳልተሰጣት ና ይህንን ገንዘብ የእሷን ገንዘብ ወስድ እንደሆነ ለዳይመንድ ሰታ እሷን እንደዚህ ው በውሸት እንዲዋሽላት ያስደረገ ይችላል። ያም አልበቃ ብሎ ደግሞ አሁን በሴትነቷ መጥቶባታል ማለት ነው። ሰላም ውድ ተመልካቾቼ፣ እንደምናላቸው የቻናሌ ተከታታዮች እንደምናላችሁ ለቻናል ላይ አዲስ የሆናችሁ ሰብስክራይ እያደረጋችሁ የደወል ምልክቷን መጫን አትርሱ። ሁልጊዜ ደግሞ ሰብስክራይ፣ ላይክ፣ ሼር የምታደርጉኝ ከልብ ነው ማመሰግናችሁ። ዛሬ ደግሞ አደይ የቀጣይ ፓርቲ ዘንላችሁ መጥተናል። እንግዲህ አደይ ከኤላ ጋር ሆና ከለምለም ጋር ሆና ደሞዟን ለመጠየቅ ቤት ውስጥ በሄደችበት ሰዓት አንድ አልጋ ላይ ተኝተው፣ ያው እሱ ምንም ነገር የሚያውቀው ነገር የለም፣ ዳዊት ጠጥቷል። ግን እሷ አውቃ ለማስመሰል ነው ከጎኑ ሄዳ የተኛችበት። አደይ ከፍታ ስትገባ ለምን ኳኩተሽ አትገቢም? እንዴት ሰው ብለሽ ትገቢያለሽ? ትላታለች ፍቅር። አይ እኔ የምፈልገው ገንዘቤን ነው ብላ ወደ ውጭ ትወጣለች። ወደ ውጭ ከወጣች በኋላ ባርኮርን ታናግረዋለች። እንደው አንቺ ገንዘብ እኔ አሁን የምታሁት ስራ ልገባ ስለሆነ በደላ ለእጀ ላይ ገንዘብ ስለሌለኝ ገንዘብ ፈልጌ ነው ስትል ለባርኮ ትናገራለች። ኤላ ደግሞ አንድ ጊዜ እነሱ ሲወዷት ይወዷታል፣ ይወዷታል፤ እነሱ ሲጠሏት ይጠላታል። ኤላ አጸባይ እኔ ግን አልተመቸኝም ማለት ነው እና አትመን ከእህት ጋር አሁን አሁንም እንዳትጣላ ፍቅር አልሰጠችኝም ገንዘቡን የምትለውን ነገር ተረጋግተህ አረጋግጥ አለ ማለት ነው ኤላ። ለምለም ደግሞ ኤላ ምን ማለት ነው? ዝም በል አንተ አለችው። ከዛ እንደገና የሁለት ወር ከሶስት ሳምንት ደግሞ ዘርሶጥሽ አልወሰድሽም ሲላታው ፍቅር ብሎ ፍቅርን ይጠራ እና ባርኮ ሲጠይቃት እንዴ በኢሮ ወደ አንቺ ገንዘብ አስተላልፌልሽ የለም እንዴ? ለምንድን ነው እሷን የአደይን ገንዘብ ያልሰጠሻት? ሲላት አይ ለትምህርት ቤት አስፈልጎኝ ስለከፈልኩት ነው እ የትምህርት ቤትሽን እማዬ እየሸፈነችልሽ አይደለም እንዴ አላት። ማለት ነው ውሸቷ ሊጋለጥባት ስለሆነ ግን እኮ እሷ ይቆየኝ ከአንቺ ጋር ስላለች ነው አለችው። በፍጹም አሁንም አትዋሺ አለች አደይ፣ በፍጹም አትዋሺ። እኔ አላልኩሽም ጭራሽ አንችና እኔ ስለ ገንዘብ አውርተን አናውቅም አለች እና ስትላት፣ በይ ፍቅር በኋላ አንቺ እና እኔ የምንነጋገረው ጉዳይ አለን ሂጂ ግቢ፣ አለ ግን እኮ አለ ባርኮ እማዬ ደውላ ታዲያ መልሷት ወደ ቤቴ ብላለች። ስለዚህ እባክሽ ተመለሽልን፣ ሲላት በቃኝ፣ እኔ ከዚህ በላይ መቀጠል አልችልም። እስከ ዛሬም ለማዬ ስል ነበር የኖርኩት። አሁን ግን ከዚህ በላይ ፍቅርን ችዬ መኖር አልችልም። እኔ እንደውም ለመውጣት እያሰብኩ ነበረ ሆኖም ግን አንተም ሆነ ዴቭ በእኔ ላይ እምነትም ስታጡብኝ፣ ከዚህ በኋላ ከእናንተ ጋር አልቀጥንም ስል ወስኛለሁ ትለዋለች። በመሀል ስልክ ይደወልላት እና ባርኮ ከጓደኛው ለስራ ጉዳይ በቃ እኔ አሁን ልሄድ ነው። አደይ ተረጋጊ። ለማንኛውም ከኤላ ቤት ጠብቄን እዚህ ካልፈለግሽ ብሎ ሲላል ኤላ ትስማማለህ ሲሉት፣ ደግሞ ኤላ አዎ ምንም ችግር የለም እኛ ቤት ከለምለም ጋር መቆየት ትችላለች፣ ፍላጎት ካላት አለ ማለት ነው። በፊት ግን ለእሷ አልወገነላትም ነበር። እነሱ ሲወዷት ይወዳታል፣ እነሱ ሲጠሏት ይጠላታል። ከዛ እንደዛ ስትል አይ አልፈልግም፣ እኔ ከማንም ጋር መቀመጥ አልፈልግም። ገንዘቤን ሰጡኝና ለደላላ ገንዘብ ሰጥቼ ስራ እገባለሁኝ። ከዛ በኋላ ስራዬን ቀጥዬ እሰራለሁኝ። ብቻ አሁን መንቀሳቀሻ ገንዘብ ስለሌለኝ ገንዘቤን ብቻ ነው የምፈልገው ስትል ትናገራለች። ለምንም ቀሪ ላሃን ምንድን ነው ወሰንከው? ስትሉ አይ ችግር የለም ከኛ ጋር የምትሄድ ከሆነ ትሂድ ይላታል። ከእሷ ደግሞ አደይ አይ ለምለም፣ እናንተ ሂዱ፣ እኔ ትንሽ ቆይቼ እመጣለሁ። ምናልባት ፍቅር ለኔ የምታስረዳ ነገር ያለ ይመስለኛል አለቻት። እሺ እንደጨረሽ፣ እኔ ቶሎ ብለው ኤላና ለምለም ይሄዳሉ። ከዛ ፍቅር ትጠይቃታለች። ለመሆኑ ምን ብለሽ ነው በውሸት ዳይመንድ ለእኔ ላይ እንዲመሰክር ያደረግሽብኝ? ብላ ትጠይቃታለች። ዘመድ አያውቅም ዳይመንድ፣ ወገን አያውቅም ገንዘብ ነው ዘመዱ አለቻት እና ነገረቻት ለገንዘብ ብላ ያነሳት ተሰጥቶት እንደዛ እንዳደረገ በጣም አዝና፣ እንግዲህ በዚህ ተናዳ ነው እንግዲህ ወጥታ እየሄደች እያለ መንገድ ላይ አዙሯት ትወድቃለች። እነሱም ለምን አደያት መጣም እያሉ መንገድ ላይ ቁጭ ብለው ዳይመንድና ንጉስ እየጠበቋት ነበር። በዚህ አጋጣሚ ስትወድቅላቸው አንስተው እንግዲህ የሆነ ክፍል ወስደው አግተው አስረው አስቀምጠዋት ነበር። ለምንድን ነው የምታስሩኝ ለምን አሰራችሁ ብላ ስትጠይቃቸው ዳይመንድን እየተመታሽ የራብሸሽ ነው እና ለምንድን ነው ወንገድ ላይ ወርቀሽ ነው፣ በእውነት ምንም ነገር ያደረግንሽ ነገር የለም መንገድ ላይ ወርቀሽ ስላገኘንሽ ለጤንነት ስንል ነው ያመጣንሽ ይላታል ማለት ነው። እንደዛ ከሆነ ታዲያ ለምን አሁን አትለቀኝም? አለችው። እኔ እኮ በጣም ነው የምወድሽ አዴ፣ እንደምወድሽ ታውቂያለሽ። አንተ ዝም ብለህ ነው የምትወዳትና የምታፈቅራትን ሰው ዳይመንድ እንዲያርጎ ሲያግተኝ እና ሲያስረኝ ዝም ብለህ ታሳስረኛለህ የሆነ ነገር አታደርግም ነበር ታዲያ አንተ ውሸት አምነህ አለችው። በፍጹም አለ ፍቅርም። ወይዘሮ አዴ ስራ ለተቀማመጠ ስራ ሽን ቀጤ ስር ያለቻታል ሰራም ስራ ልቀም ስራ እኮ አይደለም የተቀመጡ የቀረሁት። ታዲያ ምን ልታደርግ ነበረ? እያንዳንዱ ለደመቀ ምን አድርገሽለት እንደሆነ ንገሪኝ ስትላት ነበር። እንግዲህ ፍቅር በዝርዝር ያስረዳቻት። ከፍቅር ጋር ንግግሯን ጨርሳ ወደ ዳታሽ ስትወርድ ሰክሮ እየመጣ አገኘችው። አዴ መጣሽልኝ፣ መጣሽልኝ ሲላል ከዛ እባክህን አንተ ጋር ምንም አውራ ነገር የለኝም፣ ስለሰከርክና ክፍል ውስጥ ላድርሳለች፣ እና እየሳበች ወስዳ ክፍል ውስጥ አስተኛችው። ሆኖም ግን አዴ እያለ ነበር። ለምለምና ሌላ ደግሞ ፍቅር በፍቅር ሆነው እየተጎራረሱ እንደው ከዚህ በኋላ አባት በእኛ ጣልቃ ገብቶ እንዳያጣላ ንፈራለሁኝ እያለችው ነበር። እሱም የአባቱ ውሳኔ ወደኋላ እንደማይል እየተናገረ ነበረ። ግን አባቴ እንደፈለገ ያድርጉኝ እንጂ ሰራተኛ ህም ሁኜ መኖር እፈልጋለሁ አደራህን እያለች እሷም እያስጠነቀቀችው ነበር። ምን እያልሽ ነው? ሰራተኛ እንዴት ትሆኛለሽ? እያለ ነበረ ከዛ አደይ ወደ ሳሎን ስትል ሊዲያ ያሰክራት እንትን ምን አይነት አንቺ ምን አይነት መጠጥ ብጠጡ ነው እንደዚህ ሆናችሁት? እንደዚህ ደረጃ ድረስ በቃ አሁን ከሱ ከኤላ መሄድ እፈልጋለሁ ከአንቺ ጋር መሄድ እፈልጋለሁ አለቻ አለቻትስ ማለት ነው አይኔ ልሄድ ነው፣ እኔ ስራ ልገባ ነው አለች። ከዛ ለምለም እባክህ ኤላ፣ ምሄድበት ነገር አለኝና ደርሼ ልምጣ። አደይን አደራህን። ካልመጣች ደግሞ ሂደ ከነሱ ጋር ለመሆኗ ቸክ አድርግልኝ ስትለው ሄዳ ነበር። ከዛ ኤላም እንግዲህ ሲያያት አደይ ስትዘገይበት ምን ሆና ነው ብሎ ወደ ነባር ኮርቤት ይሄዳል። እዛ ሲሄድ ደግሞ በፍጹም የለችም እሷ። እንዴ የት ሄዳ ነው እያለ እየተባባሉ ሲ ምናልባት ደላላ ጋር ልትሄድ ትችላለች ስራ እገባለሁ ብላለች፣ እና ደላላ ልታናግር ይሆናል ብለው ያስባሉ እነሱ። ግን እነ ዳይመንድና ንጉስ አግተዋት እንዳስቀመጧት አላወቁም። ከዛ እንግዲህ አደይ እንትና ዴቭ ደግሞ ተሸክሞ እንትን ሊዲያን እንግዲህ ሰክራ ሶፋ ላይ ስትንከባለል አልጋ ላይ ወሰዳት ማለት ነው። እቺ ደግሞ ሊዲያ ደግሞ እንትናን በተኛችበት ፊቷን በእስክሪብቶ በቀለም ከቀራረፀቻት በኋላ ውሃ አምጥታ ይሄናል ውሃ በላይቷ ላይ ትገጥባታለች። እንዴት ይህን ታደርግኛለች? ስታት አንቺ አደይን ካደረግሻት አይበልጥም። አንቺ አደይን የምታደርጊያትን ነገር አላወቅሽ፣ ሚራስሽን አሳክተች ተቀምጠሻ፣ ውጭ ልኝ እያሉ ሲጣሉ ግን ገዴፍ ይገባ ና። አንቺ ሊዲያ ምን እያልሽ ነው? እኛ እኮ እነዚህ ቤት ውስጥ እንግዳ ነን፣ እነርሱ እኮ ቤታቸው ነው። ለተወሰነ ጊዜ እስከተቀመጥን ድረስ ጸባይሽን አሳምረሽ ለምን አትቀመጭም ሲላት፣ ህጭ ኔ ሰልችቶኛል ከዚህ ቤት አሁንስ መቀመጥ ብላ እንግዲህ ነው ተነስታ ወደ ኤላ ቤት የሄደችው። መጀመሪያም እንግዲህ ሰክራል ጋላ ያስተኝቶ አንሶላ አልብሷት ነበር ማለት ነው። በጣም ሁላቸውም አሁን ቤት ውስጥ እንግዲህ ፍቅር ብቻ ናት ውን ውን እያለችበት ያለችው እንግዲህ ኤላም ገብቶ አደይን ስላላገኛት አደይ የት ሄደች እያለ ዴቭም እየተጨናነቀ ባለበት ሰዓት እንግዲህ እዛ ካለችበት እሷ ስትነቃ ስታያቸው፣ ለምንድን ነው እንደዚህ ያመጣችሁ? ለምን ግን እስኪ እያደረጋችሁ ነው? ምን ስታስባችሁ ነው? ብላ ዳይመንድንና ንጉሥን ትጮኸባቸዋለች ማለት ነው። ይህ በምን እንግዲህ ፍቅር እና ሊዲያ ሲጣሉ፣ ምን እያደረግሽ ነው ፍቅር? ለምንድን ነው እንደዚህ የምታደርጊያት እህቴን ሲላት፣ እሷ ከሆነች መጥታ ውሃ የረጨችኝ እኔ አይደለሁም እኔ አልደረስኩባትም ትለዋለች። ይህም ንጉስ ምንድን ነው አንተ? ለሰው ልጅ መሰናክል የምትሆኑት ለምንድን ነው እንደዚህ ያደረገች? አይደለም እኛ ምንም አላደረግንሽም። መንገድ ላይ ራስሽን ስተሽ ወድቀሽ ስለነበረ አንስተንሽ እዚህ ያመጣንሽ። አሀ አለችና እሷም አስታወሰች። ለካ ራሷን እያዞራት ልትወድቅ እንዳሰበች ስታስታውሰው እውነትኑ ትክክለኛ ነው በሚል አመነች ማለት ነው። አሁን እንግዲህ ዳይመንድ ሁሉን ነገር ስታጣ ወደ አንተ ትመጣልሃለች። እዚያ ቤት መውጣት አለባት የተባለውን ነገር እያሳካ ይመስላል እንዴ ሊዲያ ደግሞ ወደ ኤላ ቤት ሄድና ለምለም የታለች ለምለም የሆነ ቦታ ሂዳለች አለች አደይስ አደይ እኔ ወዴት እንደሄደች አላወቅኩም ወደ ደላላ ሄዳ ነው መሰል አላገኘናትም ዛሬ ተመቸኛ አለች እና እሱ መጽሐፍ እያነበበ የነበረው እንግዲ ጋደም አለች እሱ ላይ ማለት ነው በዚህ እንግዲህ ለምለም ስትመጣ ደግሞ ሌላ ችግር ይፈጠራል ማለት ነው እሷ ሁሉም የሉም እያለች እንግዲህ ዘና ፈታ እያለች ነው ፍቅርን የት አለች አደይ ይላታል። ምን ምን አቀልካለሁ ስል አደይ እኮ ለባርኮር እህቷ ለእኔ ደግሞ አላት። ለአንተ ደግሞ ምንህ ናት አለችው። እያወቅሽ ለምን ትጠይቀኛለች? እሷን እኮ ማባረር የለብንም። እሷ እኮ አንድ የቤተሰብ አባላታችን ነው። እኔ የማውቀው ነገር የለኝም። የእኔ የቤተሰብ አባል አይደለችም። ለእናንተ ልትሆናችሁ ትችላለች ብላ መለሰችለት። ተይ እንጂ ፍቅር አሁን እኮ አዴ ያለችበትን ሁኔታ ያወቅነው ነገር የለም። ጥሩ ትሆን ደህና ቦታ ትሆን አላወቅንም፣ መፈለግና መጨነቅ አለብን ስላት አይመለከተኝ ምን አለችው። ከዛ እንግዲህ ለምንድ ነው አዴ ደግሞ ንጉስን ለምንድ ነው ያሰርከኝ ስለትለው አንቺ ዳይመንድን እየመጠበቅ ስላሰብሽ ነው እያሰርነች ስላት፣ ብሻውን ጸባይሽን ካሳመርሽ እፈታሻለሁኝ አላት ሽፍታኝ አለችውና ሲፈታት ግን እየሳማት እያስቸገራት እንደ ነበረ ነው የተጠናቀቀው። ቀጣይ እንግዲህ አዴ ምን ታደርጋለች? እውነት ከንጉስ ጋር ትኖራለች ወይንስ ወደ እነሱ ቤት ትመለሳለች ወይድንስ ወደ ሌላ ስራ ቦታ ሄዳ ስራ ትሰራለች የሚለውን አብረን የምንከታተል ይሆና ስትከታተሉ ስለነበር ከልብ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።